ሰላም ጤና ስጥልኝ። ከሀረሪ ክልል ቴሌቪዥን የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ምስጋናው ኃይሉ ነኝ። በቅድሚያም ክልላዊ ዜናዎችም ተፎካካሪ የፖለቲካ ፓርቲዎች ሰላማዊ በሆነ መንገድ በጋራ ለመስራት የበኩላቸውን አስተዋጽኦ ሊወጡ ይገባል ሲሉ ወይዘሮ ሮዛ ኡመር ገለጹ። ለተረጋጋ የፖለቲካ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና ወሳኝ ነው በሚል መሪ ቃልም የተፎካካሪ ፓርቲዎች የምክክር መድረክ ተካሂዷል። ዘገባው የአብዲ ውስማን ነው። ዝርዝሩ በተከታይነት ይቀርባል። ለተረጋጋ የፖለቲካ ስርዓትና ባህል ግንባታ የፖለቲካ ፓርቲዎች ሚና ወሳኝ ነው በሚል መሪ ቃል የተፎካካሪ ፓርቲዎች የምክክር መድረክ ተካሂዷል። በምክክር መድረኩ የሀረሪ ክልል ምክትል እርሰ መስተዳድር ወይዘሮ ሮዛ ኡመር መድረኩ የተፎካካሪ ፖለቲካ ፓርቲ አመራሮችና አባላት ባለፉት የለውጥ ዓመታት የተገኙ ስኬቶችን ማስቀጠል በሚቻልበት ሁኔታ ዙሪያ የጋራ ግንዛቤ በመያዝ በጋራ መስራት ያለመ ነው ሲሉ ተናግረዋል። ከመድረኩ ከሚገኙ ግብአት የሚሆኑ ሀሳቦችን በመጠቀም በመጠቀም በቀጣይም መስተካከል ያለባቸውን ነገሮች በማረም ስኬቶችን አጠናክሮ ለማስቀጠል ተፎካካሪ ፓርቲዎች ሚናቸውን ሊወጡ ይገባል ሲሉም ገልጸዋል። የተረጋጋ ፖለቲካ ስርዓትን ለመገንባት የዲሞክራሲ ስርዓትንም ለማጠናከር በጋራ መስራት ወሳኝ ነው ሲሉም ምክትል ርዕሰ መስተዳድሯ ገልጸዋል። በጋራ ጉዳዮች ላይ በጋራ በመስራት የሀገሪቱን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እድገትን ለማፋጠን የበኩላቸውን አስተዋጽኦ እንዲያበረክቱ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመር መልእክታቸውን ለመቀጠል አልፈዋል። የክልሉ ፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ወይዘሮ ሀሰነት ሙሜ ፖለቲካ ፓርቲዎች ሰላማዊ የፖለቲካ መፎካከር ሂደት ለዲሞክራሲ ስርዓት ግንባታ ትልቅ ፋይዳ ያለው መሆኑን ገልጸው በሀገር ግንባታና የዲሞክራሲ ስርዓት ማጠናከርም የበኩላቸውን ሚና የሚወጡ መሆኑን ገልጸዋል። ገዢ ፓርቲውን ጨምሮ በክልሉ 12 የፖለቲካ ፓርቲዎች እየተንቀሳቀሱ መሆኑን የገለጹት ወይዘሮ ሀሰነት ፓርቲዎቹ የጋራ ምክር ቤት አቋቁመው አብሮ መስራት መቻላቸውም የለውጡ አንዱ ትሩፋ ሰዓት ነው ብለዋል። ፖለቲካ ፓርቲዎች ያገኙትን እድል ተጠቅመው ጠንካራ የዲሞክራሲ ስርዓት ግንባታ ውስጥ አሻራቸውን ማሳረፍ እንዳለባቸው አስታውሰዋል። የመድረኩ ተሳታፊዎች የሀገር ግንባታ እንቅስቃሴ ውስጥ የራሳቸውን አስተዋጽኦ በማበርከት ላይ መሆናቸውንና በቀጣይም በሚጠበቅባቸው ሁሉ እንደሚሳተፉ ገልጸዋል። ወጣቱ ትውልድ ለሀገሪቱ ለውጥ የጀርባ አጥንት በመሆኑ የማይተካሚና አበርክቷል ሲሉ አቶ አብዱል ሐኪም ኦመር ገለጹ። ሀገሬን ገነባለሁ ኃላፊነቴን እወጣለሁ በሚል መሪ ቃል በክልሉ ከሚገኙ ወጣቶች ጋር የማጠቃለያ ውይይት ተካሂዷል። አያንቶ አህመድ ሀገሬን እገነባለሁ ኃላፊነቴን እወጣለሁ በሚል መሪ ቃል በክልሉ ከሚገኙ ወጣቶች ጋር የማጠቃለያ ውይይት ተካሂዷል። በመድረኩ ንግግር ያደረጉት የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር ወጣቱ የሀገር ባለቤትና የጀርባ አጥንት መሆኑን ገልጸዋል። ባለፉት ሰባት የለውጥ ዓመታትም የነበሩ ስኬቶችን በማስቀጠል የጋራ መግባባት በመፍጠር በአብሮነት መስራት አስፈላጊ መሆኑን ገልጸዋል። ቀደምት አያቶቻችን በብዙ ትግል አጽንተው ያቆዩልንን ሀገር ወጣቱ ትውልድም ዘመኑን በሚመጥን የእድገት ግስጋሴ በማስጠበቅ ለመጪው ትውልድ ለማስተላለፍ በተሰማራበት የስራ መስክ የአቅማቸውን ማበርከት እንዳለባቸው አጽንኦት ሰጥተዋል። ሀገራዊ ለውጡ አሁን የደረሰበት ደረጃ እና ቀጣይ አቅጣጫዎች፣ እስካሁን የተመዘገቡ ስኬቶች እንዲሁም ያጋጠሙ ተግዳሮቶች ዙሪያ ለውይይት መነሻ የሚሆን ጥናታዊ ጽሁፍ የሐረሪ ክልል ብልጽግና ፓርቲ የወጣቶች ክንፍ ሰብሳቢ ሙስጠፋ ይልያስ አቅርበዋል። ወጣቱ የልማቱ አንቀሳቃሾች መሆናቸውን ገልጸው ነጠላ ትርክቶችን ተው የጋራ የሆነና አሰባሳቢ ትርክቶች ላይ በማተኮር እንደ ወጣት ሞዴል በመሆን ለለውጡ መረባረብ አለብን ሲሉ ገልጸዋል። በዚህም የለውጡ መንግስት ወጣቶች የነገ ሀገር ተረካቢና የሀገር ባለቤት መሆናቸውን በመገንዘብ በዛ ልክ እየተሰራ መሆኑን ተናግረዋል። የክልሉ ወጣቶችም ለሚደረገው የልማት እንቅስቃሴ የራሱን አስተዋጽኦ ማበርከቱንና በቀጣይም ሁሉን አቀፍ ልማት ለማስቀጠል በተሰማሩበት ዘርፍ በትኩረት መስራት እንደሚገባ ገልጸዋል። መጨረሻም ከተሳታፊዎች ሀሳብና አስተያየት የተነሱ ሲሆን ከመድረኩ ምላሽና ማብራሪያ ተሰጥቶበታል። በመድረኩ የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሀኪም ኡመር፣ የክልሉ ሴቶች ህጻናትና ወጣቶች ቢሮ ኃላፊ ወይዘሮ ረምዚያ አብዱል ዋሀብ፣ የክልሉ ኢንተርፕራይዝ ቢሮ ምክትል ኃላፊ አቶ አምዲ ሰላህዲን ወጣቶችና ጥሪ የተደረገላቸው እንግዶች ተሳትፈዋል። በሐረሪ ክልል እየተከናወኑ የሚገኙት የልማት ስራዎች የከተማውን እድገት ስልጣኔ በሚመጥን መልኩ እየተከናወኑ እንደሚገኝ የኤፌድሪ የውጭ ጉዳይ ኢንስቲትዩት አባላት ገለጹ። የኤፌድሪ የውጭ ጉዳይ ኢንስቲትዩት አባላት በዛሬው ዕለትም በሐረሪ ክልል እየተከናወኑ የሚገኙትን የልማት ስራዎች ተዘዋውረው ተመልክተዋል። ፈቃዱ በላይ በሐረሪ ክልል እየተከናወኑ የሚገኙ ልማት ስራዎች ከተማዋን የእድገት ስልጣኔ በሚመጥን መልኩ እየተከናወነ እንደሚገኝ በፌድሪ የውጭ ጉዳይ ኢንስቲትዩት አባላት ገለጹ። በጉብኝቱ ወቅት የተገኙት የኢንስቲትዩ ምክትል ስራ አስኪያጅ አቶ በረከት ድሪባ እንደገለጹት ከተማዋ ቀደምትና ታሪካዊ እንደመሆኗ መጠን ብዙ ርቀት ያልተጓዘችና ብዙ ለውጦች ያልታየባት ከተማ መሆኗን ጠቁመው ከቅርብ ጊዜ ወዲህ የክልሉ መንግስት በሰጠው ልዩ ትኩረት በፈጣን እድገት ላይ እንደምትገኝ መመልከታቸውን ገልጸዋል። እንግዲህ ሀረር እጅግ በጣም ታሪካዊ ከተማ ናት። በኢትዮጵያ ታሪክ ውስጥ ትልቅ ስፍራ ያለው ቦታ ነው። ባለፉት ዓመታት እኔም በስራ አጋጣሚ በተለያየ ጊዜ ሀረርን የመጎብኘት እድሉ ነበረኝና ከሀረር ታሪክ ከሀረር ቦታ እና ከሀረር ካላት ዝና አንጻር ከተማዋ የነበረችበት ሁኔታ ብዙ የሚመጥናት አልነበረም። ለምሳሌ ያለንበትን የጀጎል ግንቡን እና የጀጎል ግቢውን እንኳን ብናየው የጀጎል ግቢ ዙሪያው በተለያዩ ንግድ እንቅስቃሴዎች፣ ኢንፎርማል ሴትልመንት እና የተለያዩ ግንባታዎች ግንቡ ተሸፍኖ ውበቱ ተደብቆ የነበረ ነው እና አሁን እኔ ባየሁት ነገር በጣም ተደነቅ ያለው በአሁኑ ወቅት ከተማዋን የሚመጥንና ውጤታማ የልማት ስራ መከናወንን መመልከት ችለናል፣ ያሉት ኃላፊው ጉብኝቱ ተቋሙ ለሚያከናውናቸው የምርምርና ጥናት ስራዎች ትልቅ እገዛን እንደሚያደርግም አክለዋል። እንደ ውጭ ጉዳይ ኢንስቲትዩት ለእኛ ሀረር መጎብኘት እየተደረገ ያለውን ልማት ከማየትም ባሻገር እንግዲህ አገራችን ለረዥም ጊዜ አካባቢዋ ካሉ ቀይ ባህር ካሉ የንግድ መስመሮች ርቃ የቆየች ሀገር ናት። አሁን ደግሞ ትክክለኛው ለሀገራችን የሚመጥን ሀገራችን የሚገባትን ጥቅም ማግኘት ስላለባት ካለንበት ከታጠርንበት ሁኔታ መውጣት አለን ብለን አለብን ብለን እየተነሳን ነው እና በዚህ ውስጥ ሀረር እና የሀረር ታሪክ የሀረር የንግድ ግንኙነቶች ትልቅ ሚና አላቸው እና ታሪኩን ስናነሳ በእኛም በምናደርገው የምርምርና የጥናት ስራዎች የሚደግፍ ለእኛም አዳዲስ ሀሳቦችን የሚጭር ጉብኝት ነው የሀረር ቆይታችን። በከተማዋ ፈጣን ለውጥና እድገት የተደነቁት የተቋሙ አባላትም ከተማዋ የትንሿ ኢትዮጵያ ማሳያ ናት ሲሉም አሞካሽ ተዋታል እንግዲህ እኔ ሀረር እንደጠበኳት ነው ያገኘኋት። ከዚህ በፊት ልጅ እያለውም በዘፈን በአንዳንድ ነገር ነበር ማውቃት እንደሚበላት ሀተማት ነው። እንግዲህ በጣም ደስ የምትል ከተማ ናት። አሁን በተግባራ እንግዲህ የጎኟቸው ሙዚየሞች እንደገናሞ በአፍሪካም በምስራቅ አፍሪካም የግል የሆነ ሙዚየም አንድ ትልቅ ግለሰብ ጥረታቸውንም አይችልም። በጣም ሰፕራይዝ አድርጎኛል። በጣም ያስገረመኝ ከሞላ ጎድል እንግዲህ ኢትዮጵያ ነው ያሳየችኝ። ትልቅ ታሪክ አላት ከተማ እንደሆነች፣ ትልቅ ቅርስ አላት ትልቅ እንክብካቤና ጥበቃ የሚሹ ጉዳዮች ያሉበት ታሪካዊ ከተማ ናት ብዬ ነው የሚያስበው። አስራት ሆኖል ግብአታችንን ዘን የሚሄድበት ትልቅ ግብአት ያገኘንበት ጉብኝት ነው። በጉብኝት ወቅት የኢንስቲትዩቱ ሰራተኞችን ጨምሮ ሌሎች የክልሉ የስራ ኃላፊዎችም ተገኝተዋል። እየተከታተላችሁ ያላችሁት ሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ የሚገኙትን የዕለቱን ዜናዎች ናቸው። ዜናዎቻችን ቀጥለዋል። የሞያ ብቃት ምዘና ይብቁ መምህራንን በማፍራት የትምህርት ጥራትን ለማረጋገጥ አጋዥ መሆናቸውን የሐረሪ ክልል ትምህርት ቢሮ ገለጸም። የሐረሪ ክልል ትምህርት ቢሮ የ2017 የመምህራን ሞያ ብቃት ምዘና በዛሬው ዕለት አስጀምሯል። ያብስራ አሰግድ ዝርዝራላት የሐረሪ ክልል ትምህርት ቢሮ የ2017 የመምህራን ሙያ ብቃት ምዘና በዛሬው ዕለት አስጀምሯል። የቢሮው ምክትል ኃላፊ አቶ ዘከሪ አብዱልአዚዝ እንደገለጹት ቢሮ በ2017 እንደ እቅድ ከያዘው ውስጥ አንዱ የመምህራን የሙያ ብቃት ምዘና መሆኑን ገልጸዋል። በዘንድሮ ከ700 በላይ መምህራን የሚመዘኑ ሲሆን ከእነሱ ውስጥም 246 ሴቶች መሆናቸውን አክለዋል። ምዘናው በዘንድሮ ዓመት ለየት የሚያደርገው መምህራን በሚያስተምሩት የትምህርት አይነት መነሻ በማድረግ የሚመዘኑ መሆኑን ገልጸዋል። በትምህርት ቢሮ ከታቀዱት ስራዎች አንዱ የመምህራኖችን በሞያ ፍቃድ ወይም ምዘና እንዲያልፉ በዋናነት ከተግባሮቻችን አንደኛው በሞያ ፍቃድ ምዘና እንዲያካሄዱ ነው። በአጠቃላይ ዘንድሮ ላይ ወደ 700 በላይ የሚሆኑ መምህራኖችን በወንድም በሴንትም በኤሌመንተሪ ደረጃም፣ በሃይ ስኩል ደረጃ ከዚህ በፊት በነበረው አመዛዘን ወይ ፈተና አሰጣት ለየት የሚያደርገው አሁን መምህራኖች በሚያስተምሩት በተማሩት ሰብጀክት ሳይሆን በሚያስተምሩት ክፍል ወይም በሚያስተምሩት የትምህርት አይነት ያሉበት በክፍል ደረጃ ያሉበት ሁኔታ መነሻ በማድረግ ነው ምዘና የሚካሄደው። የሙያ ብቃት ምዘናው የትምህርት ጥራትን ተደራሽ ለማድረግ ያለመ መሆኑን ያነሱት ኃላፊው የበቁትን መምህራን በማበረታታትና ያልበቁትን ለማብቃት ያግዛል ብለዋል። እንዲሁም መምህራን በሚያስተምሩት የትምህርት አይነት በሚጠበቀው ልክ ዝግጅት አድርገው ተማሪዎችን ያስተምራሉ የሚለውን ለመለየት እንደሚያግዝም ገልጸዋል። በዋናነት የሚጠበቀው ምንድነው? መምህራኖች ሲያስተምሩ የነበሩበትና ትምህርት ጥራትን መነሻ ያደረገ መምህራኖቻችን ካልበቁ ደግሞ የመምህራኖቻችን ቻችን አቅም የምናውቅበት ደረጃ ሙያ ምዘና ስለሆነ ትምህርት ጥራት ደግሞ መነሻ መምህራኖች እስከሆኑ ድረስ መምህራኖቻችን የሚያስተምሩትን ትምህርት ምን ያክል ያውቁታል፣ ምን ያክል ተዘጋጅተዋል የሚለውን ነገር መነሻ ያደረገ ምዘናም ጭምር ስለሆነ መምህራኖቻችን ዘንድሮ ላይ ሰባ መቶ የሚሆኑት መምህራኖች የሚመዘኑበት ስለሆነ በአጠቃላይ የሚመዘኑት መምህራኖች በሰማኒያ ሀያ የሚባለው በሀያ ፐርሰንት በመቶ ነው። አጠቃላይ አንድ በሚያስተምሩት ትምህርት አይነት የሚመዘኑት ሀያ ፐርሰንቱ ፖርትፎሊዮ ትምህርት ቤት ሄዶ ይመዘናል። ሰማኒያ ፐርሰንቱ ደግሞ አጠቃላይ በኮንተንት ኮንተንትና በፔዳጎጂ መነሻ በማድረግ ነው መዘና የሚወስዱት። ምዘናውን ለማለፍ መምህራኖች ከመቶ ስልሳ ሁለት ነጥብ አምስት በላይ ማምጣት እንዳለባቸው ኃላፊው ተናግረዋል። በአገር አቀፍ ጭምር እየተሰጠ የሚገኘው ምዘናው መምህራን ያሉበትን ደረጃና አቅም በማወቅ ለቀጣይ የትምህርት ዘመን ብቁ የሆኑ መምህራንን ለማዘጋጀት ከወዲሁ ቅድመ ዝግጅት ለማድረግ ያስችላል ብለዋል አቶ ዘከሪያ። ያው ከመቶ ስልሳ ሁለት ነጥብ አምስት ነጥብ ካላመጣ እንጂ ማለፍ አይችልም። እንደ ትምህርት ያው ተማሪዎች ውጤት በትምህርት ሴክተር የሚታወቀው ተማሪዎቻችን 50 እና 50 በላይ ነው። መምህራኖቹን ደግሞ ስንመዝን ዋና ነጥባቸው 62 ነጥብ አምስት ካመጡ ብቻ ነው አለፉ የሚባለው። ብዙ ግንዛቤም ጭምር የለም ለመምህራኖቹ ብዙ ጊዜ ይወድቃሉ የሚል የተለያዩ የማይሆኑ አመለካከት የተሳሰቱ አመለካከቶችም ጭምርም አሉ። መምህራኖቻችን ኤግዛክት 62 ነጥብ ፐርሰንት ካመጣ ራሱ ወዳቂ ነው። ግዴታ 62 ነጥብ አምስት እና ከዛ በላይ ካመጡ ብቻ ናቸው የሚያልፉትና በአጠቃላይ ለመማር ማስተማር ሂደቱ መምህራኖቻችን አቅማቸው ምንድን ነው? ቀጣይ ለ ደግሞ ምን ኤሪያ ላይ መስራት አለብን? እንደ መምህራኖቹ ላይ እንደ ትምህርት ሴክተር መምህራኖቹን ከማብቃት አንጻር የነህ ምዘና ውጤት ታርሞ መምህራኖቻችን ምን ከኮንቴንት አንጻር ና አንጻር ምን ችግሮች አሉባቸው በሚል ነው እና ምዘናው እንደ ሀገር አቀፍ ነው የሚሰጥ። ምዘናው መምህራን ያሉባቸውን ክፍተቶች በማየት ራሳቸውን እንዲያሻሽሉ የሚያግዝ መሆኑን ደግሞ የገለጹት የሐረሪ ክልል ትምህርት ቢሮ የሙያ ፍቃድ አሰጣጥና እድሳት ዳይሬክቶሬት ዳይሬክተር ወይዘሪት ዙክራ ሙክታር ናቸው። በሐረሪ ክልል ለኮሪደር ልማቶች አስፈላጊው ጥበቃ እየተደረገ እንደሚገኝ የክልሉ ደንብ ማስከበር ጽህፈት ቤት አስታወቀም። የወጡ ደንቦች መመሪያዎችን ተፈጻሚ እንዲሆኑ ለማስቻልም ከማህበረሰቡና ከባለድርሻ አካላት ጋር በቅንጅት እየሰራ እንደሚገኝም ጽህፈት ቤቱ አስታውቋል። ፍቃዱ በላይ በሐረሪ ክልል የተሰሩ የኮሪደር ልማቶች ያሉበትን ደረጃ ጠብቀው እንዲቀጥሉ አስፈላጊው ጥበቃ እየተደረገ እንደሚገኝ የክልሉ ደንብ ማስከበር ጽህፈት ቤት ገልጸዋል። የክልሉ ደንብ ማስከበር ጽህፈት ቤት ኃላፊ አቶ መሀመድ አብደላ እንደገለጹት በክልሉ ከደንብ ማስከበር ጋር ተያይዞ የተቀናጀ የክትትልና የቁጥጥር ስራ እየተከናወነ እንደሚገኝ ገልጸዋል። በአሁኑ ጊዜ በከተማው የተከናወነ የሚገኙ የኮሪደርና ሌሎች የልማት ስራዎች በአግባቡ ተጠብቀው ለረዥም ጊዜ አገልግሎት እንዲሰጡ ለማስቻል ጽህፈት ቤቱ ከመቼውም ጊዜ በላይ በልዩ ትኩረት እየሰራ ይገኛል ብለዋል። ያው ይሄን ያለቁ ሐረር ከተማ ላይ ኮሪደር ልማት ስራ እየተሰራ መሆኑ ይታወቃል። ያለቁ የኮሪደር ልማት ስራዎች ላይ የደንብ ማስከበር ጽህፈት ቤት እያደረገ ያለው ነገሮች ኮሪደር ልማት ስራው እንዳይበላሽ ጥበቃ፣ ደንብ እያስከበረ ነው ያለው። ለምን የሳይክል መንገድ ያለው ግሪን ኤሪያ ያለው እንደምታዩት ማለት ነው በየአምስት ሜትሩ ደንብ አስከባሪዎች አሉ፣ እንደምታዩት ማለት ነው። ስለዚህ ይሄን ደንብ አስከባሪ እያደረገ ያለው ነገር ህብረተሰቡ መጀመሪያ በበራሪ ወረቀት አድለናል፣ ግንዛቤ ተጥረናል። አሁን ደግሞ በቆሞ እዛው በሆነ ባለበት ሰዓት ይሄ ሳይክል መንገድ ላይ መሄድ አይቻልም፣ በዚህ በእግረኛ መንገድ ላይ እንድትሄዱ ብሎ ትምህርት እየሰጠን ያለው ግንዛቤ እየሰጠን ያለው ለህብረተሰቡ። ለዚህም በከተማው ለሚገኙ ነዋሪዎች በወጡ ደንብና መመሪያዎች ዙሪያ በሚዲያ በበራሪው ጽሁፍ ወረቀቶች እንዲሁም በኮሪደር ልማት ስፍራ በመገኘት ግንዛቤ መስጠት ስራ በስፋት የተከናወነ እንደሚገኝ አስታውቀዋል። በተለይ በከተማው በተለያዩ አካባቢዎች ተገንብተው ለአገልግሎት ክፍት የሆኑና ግንባታቸው በሂደት ላይ የሚገኙ የኮሪደር ልማት ስራዎች ጉዳት እንዳይደርስባቸው ጥበቃና ከለላ ስራ በመከወን ላይ መሆኑንም ነው ኃላፊው ያስታወቁት። ሆን ብለው በመንግስት የኮሪደር ልማት ስራ ላይ አላስፈላጊ ተግባርና ጥፋት በሚፈጽሙ አካላት ላይ አስተማሪ የሆነ የገንዘብ ቅጣት እየተፈጸመ ይገኛል ሲሉም አክለዋል። ህብረተሰቡም በተገነቡ የልማት አካባቢዎች ሲንቀሳቀሱ የተከለከሉና ለወጡ ደንብና መመሪያዎች ተገዢ በመሆን ሀገራዊ ኃላፊነታቸውን እንዲወጡም አቶ መሀመድ ጥሪ አቅርበዋል። ይሄ እንግዲህ እየተፈጠርና ያለ ነው። ሁለት አልፎ ሲገኝ ደግሞ አስተማሪ ቅጣት በሌላው አስተማሪ የሚሆን ቅጣት ማለት ነው እያደረግን ያለ ነው። በዚህ በዋናው መንገድ ላይ ማለት ነው፣ ዋና ሀረር ከተማ ላይ ያለቁ ዋና አገልግሎት እየሰጡ ያሉ መንገዶች ላይ ማለት ነው። ክልክል የሆኑ ነገሮች አሁን በምሳሌ ይሄ የሳይክል መንገድ ነው። ይህ የሳይክል መንገድ ላይ መሄድ አይቻልም። በምክር ቤት በአዋጅ ጸደቀ አለ። በዛ ደንብ መሰረት አስተማሪ ቅጣት እንቀጣለን። በመቀጠል መንገድ ላይ ጫት መቃም አይቻልም። ማስቲካም ሆኖ የተለያዩ ነገሮች ማስቀመጥ አይቻልም። ቁሻሻ መጣያዎች አሉ። በየሜትሮ የተደረጉ ቁሻሻ መጣያዎች አሉ። ከዛ ውጭ መጣል አይቻልም። የተከለከሉ ነገሮች ማለት ነው። ምን ህብረተሰባችን፣ ይሄ ነገር ከህብረተሰቡ ነው። የህብረተሰቡ ብር ነው ያለበት። ስለዚህ ይሄን ነገር ውበቱን እንደጠበቀ ልንጠቀምበት ይገባል። የተሰራው ለጎብኚዎቿም ለነዋሪዎቿ ምቹ እንዲሆን ነው። ሐረር ከተማና የተሰሩ ነገሮችም በአለመት ቆሻሻ መጣያ ቦታዎች አሉ። በዛ ቆሻሻ መጣያዎች ቦታዎች ላይ በመጣል ሁለት ደንብ አስከባሪዎች የተመደቡ ደንብ አስከባሪዎች በሚሉ መንገዶች መጠቀም ይሄን ነገሮች ቢጠቀም ህብረተሰቡ ተመራጭ ነው። ለከተማችን ውበት እንደጠበቀ እንድትሄድ ማለት ነው ከተማዋ በኮሪደር ልማት አካባቢ በየአምስት አምስት ሜትሩ በመሆን ለእግረኞች ተገቢውን ግንዛቤ በመስጠት ውጤታማ የደንብ ማስከበር ስራ እያከናወኑ እንደሚገኙ የገለጹት ደግሞ የጽህፈት ቤቱ ደንብ አስከባሪ አባላት ናቸው። አሁን በአሁኑ ሰዓት የኮሪደር ልማቱን በመጠበቅ ላይ እግረኛ መንገድንና ምሳሌ ግሪን ኤሪያ አለ፣ የሳይክል መንገድ አለ፣ እግረኛ መንገድ አለ። ህዝቡ ግንዛቤ እየሰጠን ይህንን በእግረኛ መንገድ ላይ እግረኛ ብቻ እንደ ሳይክል ሳይክል ብቻ እንደ በግሪን ኤሪያ ላይ ደግሞ ግሪን ኤሪያው ብቻ እንዲቀመጥ ማንም እንዳይሄድበት ከእንስሳትም ከእንትኖችም እየጠበቀን ነው፣ ግሪን ኤሪያው እንዳይበላ። ህብረተሰቡ ጥሩ ተቀባይነት አለው። ህብረተሰቡ ከኛ ጋር እየሰራ ነው፣ ግንዛቤም እያስጨበጥ ነው ነው ማንኛውም ህብረተሰብ የክልላችን ነዋሪ በሸክላው መንገድ ላይ መሄድ እንዳለበት ግንዛቤ እየሰጠ እንገኛለን። ህብረተሰቡ የተወሰነ ግንዛቤ ያለው ብለን እናስባለን። እኛን የሚያግዝ ህብረተሰብ አለ። ሲቪል ሆኖም ትክክል ያልሆነ ሲሰራ ያየ ሰው የሚያስተካክል አይተናል፣ እና ህብረተሰቡ በጣም እየተማረ ነው፣ እኛም በደንብ እየሰራ ነው። ቀጣይም ለስራው ስኬታማነት የበኩላችንን ሚና ለመውጣት ዝግጁ ነን ሲሉም አክለዋል። ከሐረሪ ክልል ቴሌቪዥን ወደ እናንተ እየደረሱ ያሉ ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ሳግረናል። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብሏል። በሌላ ዜና ደግሞ በኦሮሚያ ክልል በተለያዩ ዘርፎች መዋለ ንዋያቸውን ለሚያፈሱ ባለ ሀብቶችም አስፈላጊው ድጋፍ ይደረጋል ሲሉ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳ ገለጹ። የሚሉት በሀገር አቀፍ ጉዳዮቻችን ከያዝናቸው መካከል ናቸው። ሌሎችንም ጨምሮ ወደ እናንተ ይደርሳሉ። የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ሰው ወደ ፈለገበት ቦታ መንቀሳቀስ የሚችልበት ሁኔታ ተፈጥሯል ብሏል። ኮሚሽነር ጀነራሉ ወቅታዊ ጉዳዮችን በማስመልከት በሰጡት ማብራሪያም እንዳሉት ከእገታ ጋር በተያዘ ህብረተሰቡ ስጋት ውስጥ የከተውን ሁኔታ ለመቀየር ከሀገር መከላከያ ሰራዊት ከደህንነት ተቋማትና ከክልሎች ጋርም በመቀናጀት በስፋት ተሰርቷል። በዚህ ችግሩን በከፍተኛ ሁኔታ መቆጣጠር መቻሉን ገልጸው በእገታ ድርጊት የሚሳተፉትን አሸባሪዎች፣ ሸኔውን፣ ጽንፈኛ ፋኖ እንዲሁም በእነዚህ አካላት ስም የሚንቀሳቀሱ ዘራፊ ቡድኖች እንደሆኑም ጠቁሟል። በገጠርና በከተማ አካባቢ ዜጎችን በማገት ከህብረተሰባቸው ስልክ መደወልን ጨምሮ በተለያዩ መንገድ ገንዘብ የሚጠይቁትንና የሚወስዱትን ሁኔታ ተፈጥሮ እንደነበረ አስታውሰው በተሰራው የተቀናጀ ኦፕሬሽን እገታን ማስቀረት ተችሏል ብሏል። ይህን ሁኔታ ለማስቀረት በተሰራው ኦፕሬሽን በእገታ ተግባር ሲሳተፉ የነበሩ አካላትን በቁጥጥር ስር በማዋል ምርመራ እየተጣራባቸው እንደሆነም ጠቁመዋል። በኦሮሚያ ክልል በተለያዩ ዘርፎች መዋዕለ ንዋያቸውን ለሚያፈሱ ባለሀብቶች አስፈላጊውን ድጋፍ ይደረጋል አሉ የክልሉ ርዕሰ መስተዳደር አቶ ሽመልስ አብዲሳም። በኦሮሚያ ክልል የሚገኙ የኢንቨስትመንት አማራጮችን ለባለሀብቶች ለማስተዋወቅም ያለመ የክልሉ ኢንቨስትመንት ፎረም በአዲስ አበባ ከተማ እየተካሄደ ይገኛል። በፎረሙ ላይ ርዕሰ መስተዳደር ሽመልስ አብዲሳም፣ የኢንዱስትሪ ሚኒስትር መላኩ አለበል፣ የኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን እና ባለሀብቶች ተገኝተዋል። ርዕሰ መስተዳድሩ ሽመልስ አብዲሳ በዚህ ወቅት እንዳሉትም በኦሮሚያ ክልል የተለያዩ ዘርፎች በርካታ ኢንቨስትመንት አማራጮች አሉ። በክልሉ ያለውን እምቅ የተፈጥሮ ሀብት ለማልማትም በትኩረት እየተሰራ እንደሚገኝ ገልጸው በተለይ ደግሞ በተለያዩ ዘርፎች መዋዕለ ንዋያቸውን ለሚያፈሱ ባለሀብቶች አስፈላጊውን ድጋፍ እንደሚደረግ ተናግረዋል። የመሰረተ ልማት ዝርጋታ፣ የመሬትና ኃይል አቅርቦት እንዲሁም ሌሎች ተግዳሮቶችን ለመፍታት ይሰራል ያሉት ርዕሰ መስተዳድሩ ባለሀብቶችና አልሚዎች በክልሉ ያለውን እምቅ የተፈጥሮ ሀብትን በመጠቀም እንዲያደርጉ ጥሪ አቅርበዋል። አቶ መላኩ አለበል በበኩላቸው ኢትዮጵያውያን በጠንካራ ኢኮኖሚ ላይ ለመገንባት በትኩረት መስራት ይገባል ብለዋል። የኦሮሚያ ክልል ኢንቨስትመንት ዘርፍ የተለያዩ አካባቢዎች ያከናወናቸውን ስራዎች የሚበረታቱና አሪያ እንደሚሆኑም አንስተዋል። ሰላምን ለማረጋገጥ ልማትንን ማጠናከር ይገባል ያሉት ሚኒስትሩ ለዚህም ባለሀብቶች ያላቸውን ምቹ ሁኔታ በመጠቀም በልማት ላይ ትኩረት እንዲያደርጉም ጠይቀዋል። ባለፉት ዓመታት የማይክሮ ኢኮኖሚ ሪፎርምን ጨምሮ በርካታ የፖሊሲ ማሻሻያዎች መደረጋቸውን ጠቁመው ይህም የኢንቨስትመንት ዘርፉን እንዳነቃቃ ተናግረዋል። በሁሉም የአገሪቱ አካባቢዎች ለኢንቨስትመንት ምቹ ሁኔታን ለመፍጠርም መንግሥት በትኩረትና በቁርጠኝነት እንደሚሠራም አረጋግጠዋል። በወሊድ ወቅት የሚከሰቱ የፌስቱላ ተጠቂዎችን ለማገዝ የሚያስችል የገቢ ማሰባሰቢያ እየተካሄደ ይገኛል። የገቢ ማሰባሰቢያው በወሊድ ወቅት የሚከሰቱ ፌስቱላን በተመለከተም አጋርነትን ለማጠናከርና እየተሰሩ ያሉ ወሳኝ ስራዎችን ለማገዝ ይረዳል ነው የተባለው። ትኩረት የተነፈጋቸው የፌስቱላ ተጠቂዎችን ህይወት ለመታደግ በሚል መሪ ሀሳብ እየተካሄደ የሚገኘው የገቢ ማሰባሰቢያ ከዘንድሮ ዓለም አቀፍ በወሊድ ወቅት ከሚከሰት ፌስቱላ የማቆም ቀን ጋር በመያያዝ የተዘጋጀ ነው። የሚገኘው ገቢም በወሊድ ወቅት የሚከሰቱ የፌስቱላና የማሕፀን መውረድ ተጠቂ ሴቶችን የመለየት ቀዶ ህክምና፣ አጠቃላይ የድኅረ ቀዶ ህክምና ክትትል አገልግሎትን ጨምሮ የታድሶ የሥነ ልቦና ድጋፍ በማድረግም ተጠቂዎቹ ማህበረሰቡን ተመልሰው እንዲቀላቀሉ ድጋፍ ይደረጋል። የገቢ ማሰባሰቢያው በጤና ሚኒስትር፣ ሴቶችና ማኅበራዊ ጉዳይ ሚኒስትር በሐምሊን ፌስቱላ ኢትዮጵያ እና በተባበሩት መንግስታት የሥነ ህዝብ ፈንድ ትብብር መዘጋጀቱ ተጠቁሟል። በኢትዮጵያ በየአመቱ 9000 ሴቶች በወሊድ ወቅት የሚከሰቱ ፌስቱላ የሚያጠቃቸው ሲሆን ከነዚህ ውስጥም 1500 የሚሆኑት ብቻ በአገሪቱ በሚገኙ የ9 ፌስቱላ ህክምና ተቋማት ህክምና እንደሚያገኙ መረጃዎች ያሳያሉ። ኢትዮጵያ ተቋማትን በመገንባትና የአርቲፊሻል ኢንቴሊጀንስ ዘርፍን ምርምሮችን ተገቢውን ድጋፍ በማድረግ ለዘርፉ እድገት እየሰራች ትገኛለች ተባለም። አገሪቱ በ2012 ዓ.ም የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲቱትን በማቋቋም በዘርፉ ከአፍሪካ ቀዳሚ ለመሆን እየሰራች ትገኛለች። አማርኛ፣ አፋን ኦሮሞ፣ ትግርኛ እና ሶማሊኛ ቋንቋዎች የማሽን ቋንቋ እንዲሆኑ የሚያስችል ንግግርን ወደ ጽሁፍ የሚቀይር፣ የካንሰር ሕመምን በየትኛው ሰውነት ክፍል ላይ እንደሚገኝና ደረጃው ምን ያህል እንደሆነ የሚያመለክት የሰው ሰራሽ አስተውሎ ቴክኖሎጂ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲቱት ተሰርቷል። በአዲስ አበባ ዩኒቨርሲቲ የኢንፎርሜሽን ሳይንስ ትምህርት ክፍል መምህር እና ተመራማሪ ዶክተር ማርታ ይፍሩ ከኢትዮጵያ ብሔራዊ ሬዲዮ በነበራቸው ቆይታ እንዳሉት ሰው ሰራሽ አስተውሎት የቅንጦት ሳይሆን ጥቅሙ የኤሌክትሪክ ያህል የሚገለጽ ነው ብሎታል። አርቲፊሻል ኢንቴሊጀንስ በዓለም ዙሪያ ላሁሉም የሚያስፈልገው ነው ያሉት ዶክተር ማርታም ስንጠቀምበት ምርታማነትን በእጅጉ የሚጨምር በመሆኑ ቅንጦት ነው ብለን ወደ ጎን የምንተወው ነገር አይደለም ሲሉም አብራርተዋል። ከሐረሪ ክልል ቴሌቪዥን ለዕለቱ የነበሩን ዜናዎች የተካተላችሁትን ይመስል ነበር። ዜናዎቹ ወደ እናንተ በማድረስ በኩል ምስጋናው ሀይሉ አብሬያቸው አብራያችሁ ቆይት አድርጌ ያለው ከቀሪዎቹ የሐረሪ ቴሌቪዥን ፕሮግራሞች ጋር ሰናይ ጊዜን እየተመኘው፣ የኔም በዚያ በቃው። ጤና ይስጥልኝ።